አሰላሙ አሌይኩም ወረህመቱላ ወበረካቱ። እንዴት ናቸው? የተከበራችሁና የተወደዳችሁ የቻናል ቤተሰቦች እኔ ደና ነኝ፣ አልሐምዱሊላ። ዛሬ ማሳያችሁ ችክን ካሪ የሚሉትን የአረቦችን ምርጥ ምግብ ነው። ለእሱም የሚያስፈልገን ግብአት ሰድር ዳጃጅ ታጥቦ የተከተፈ ከዛ በነጭ ሽንኩርት በዝንጅቢል እና በእርድ የተለወሰ እዚህ ጋር ደግሞ ሳልሳ አለኝ ሶስት ማንኪያ ሳልሳ በግማሽ ሊትር ውሃ የተበጠበጠ እዚህ ጋር ኩዝበራ ቃሪያ እና ሽንኩርት አንድ ላይ ተፈጫለኝ ከቅመም እርድ ካሙን እና ቆንዶ በርበሬ ያለኝ አሰራሩንም አብረን እናያለን ከዛ የምንሰራበትን ልስጥ በደንብ ካጋለው በኋላ ዘይት እናደርጋለን ትንሽዬ ዘይት ሴቶች ከበለ በኋላ ዶሮችንም እንጨምራለን። ቅድም የተዘገነ ዶሮ ዶሮን እያገላበጠን በደንብ እንጠብሰዋለን። ይህ ልጆች ይሄ እንደዚህ በዚህ መልኩ ቆንጆ ነው፣ እየጠበሰ ነው

ከዛ ቀድም ያዘጋጀነውን ኩጅበራ ሽንኩርትና ቃሪያ የፈጨነውን እንደዚህ በደንብ እንጠብሰዋለን። እንደዚህ በደንብ ጠብሰዋል ማለት ነው። ከዛ ቅጥፍጥፍ ያዘጋጀነውን ቅመማችንን እንጨምራለን። ከዛ ቅድም ያዘጋጀ ነውን ሳልሳ በግማሽ ሊትር ውሃ የተበጠበጠውን እንጨምራለን። ከዛ ውሃው እስከሚፈላው ይታወለ ማለት ነው። ቅድም ያዘጋጀነውን የተጠበሰውን ሰድራችንን አሁን እንጨምርበታለን። ረጅም ሰዓት አይወስድብንም። ያው ቅድም በደምብ ስለተጠበሰ ትንሽ አንድ አስር ሀያ ደቂቃ እናቆየዋለን፣ እስኪበስል በዚህ ጋር እንደምታዩት ሩዝን ለመስራት ትንሽ ካሮትና ሽንኩርት ዘይት አድርጌ እያቅለላው ነው። በነጭ ሩዝም መስራት ይቻላል። ነጭ ምንም ካሮት ምን የሌለበት። እኛ ግን በዚህ ስለሚወዱ ነው።

በብል አድርገን ውሃውን ማድረግ አለብን ከዛ አሪፍ የሆነ እሳቱን ደግሞ መቀነስ አለብን ወዛችን ሲበስል እሳቱን ቀነስ አድርገን ሲበስል በጣም ምርጥ ይሆንልናል ማድረግ አለብን መጀመሪያ አካባቢ እሳቱን አትቀንሱት ትንሽ ከበሰለ በኋላ ሳይበስል ትንሽ ከቀረው እሳቱን ቅንስ ስታረጉት ቆንጆ ሆለ ፈርፍር ብሎ ይመስላል። ነገሮችንም ደርሷል። አሁን የምንጨምረው ኮኪን ክሬም ነው። የሰራው ትንሽ ስለሆነ ትንሽ ነው የምንጨምረው። ክሬም የተጠቀምኩት ይህንን ነው። ቆንጆ ነው ይሄ። ወጣችን እንደዚህ ሆኖ ደርሰዋል። እዛ ምን ጨምረው ከሬማችን እና ከሬማ አጣበቅ ጠበቅ እንደዚህ ጨምረን ለአንድ ለአስር ደቂቃ እናንተ ከትከዋለን ማለት ነው። በደንብ መንታተክ አለበት። በደንብ እስኪተከተክ መጠበቅ አለብን። ከድነ ይሄ ሩዛችንን በዚህ መልኩ ቆንጆ ሆኖ ደርሶልናል። በጣም ነው የሚጣፍጠው፣ በጣም ነው የሚያምረው። ወጣችንም በዚህ መልኩ ደርሶልናል። ኢንሻአላ ተባረከላ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ሁሉች ሰላም ከእናንተ ጋር